አሁን ያለው መንግስት ዱርዬና ወንጀለኛ የማይፈራው ልፍስፍስ መንግስት ነው ብሏል። ኤልያስ መልካ የጌታ ልጅ እንዴት ነው የሴጣን ጭሰኛ የሆነው? ዛሬ ኤልያስ ስለሰራው ትልቁ ስህተት ነው የምነግራችሁ። ችግር አለበት አልልም። አይዟችሁ፣ ግን ከመጀመሪያ በፊት እባካችሁ ፕላስ ምልክቷን ተጫኑልኝ። ሼር፣ ኮፒ፣ ሊንክም የቻላችሁትን ያክል አድርጉልኝ። እናም ኤላ ለመጀመሪያ ጊዜ አልበም ሙሉ ያቀናበረበት በ1988 ነበር የአልበምም የተሰራው አምስት ሆኖ በመሰረቷት የጽዮን መንፈሳዊ ባንድ ነበር። የአልበሙ ባለቤት ማለትም ዘማሪው አገኘው ይደጌ ይባል ነበር። እዚህ ጋር ልብ ብላችሁ አድምጡ። ኤልያስ አልበሙን ሲሰራ ገና ከያሬድ ሙዚቃ ትምህርት ቤት አልተመረቀም ነበር። ባንዱ አምስት ሆኖ ሲመሰረቱት ኤልያስ መልካ አዘ ሊድ ጊታሪስት ነበር። ቢንያም በድሩና ዳንኤል ክንደያ ደግሞ አዘ ኪቦርዲስት ማለት ነው ዮሐንስ ጦና አዘቤዝ ጊታሪስት፣ ዳዊት ጥላውን ደግሞ ድራመር ማለት ነው። ይህ አልበም ሲሰሩ ብር አጥሯቸው ከዳንኤል ክንደያ እናት ብር ተበድረው ነበር። ሙዚቃ መሳሪያዎቻቸው እንዳለ ከሰው ተበድሮ ያመጧቸው ነበር። እናም በዚህ መልኩ የተሰራችው አልበም የሆነ መዝሙር ቤት ያለው ሰውዬ ነበረ ነበር። እሱን እንዲገዛቸው ይጠይቁታል። ችግር የለውም ስድስት ሺህ ያዋጣችኋል። አሪፍ ተስማምተው ከጨረሱ በኋላ ብሩም አልሰጣችሁም መዝሙሩም አልተመቸኝም ይላቸዋል። እናም እንዲህ እየተንከራተቱ እያለ ከባንዱ አባል አንዱ የነበረው ዘመዱ ማለት ነው አልበሙ እኔ ይገዛችኋለሁ ይላቸዋል። አልበሙም ገዛቸው። ግን እዚህ ጋር ያልጠበቁት ነገር ነበር የተፈጠረው። ይሄ መጀመሪያ ላይ ስድስት ሺህ ብር ኦፈር አቅርቦላቸው የነበረው ሰውዬ ለካ ኮፒ ያስቀርቶ ነበር። እናም የሌለ በቃ ወደ ክፍለ ሀገር ኮፒ እያደረገ መበተን ጀምሯል። በዛው መልክ አየር ሲይዝባቸው ነበረ። እነሱም ተስፋ ቆርጦ አልበሙም ሳይሰማ የቀረው ግን እንደዛም ሆኖ ኤላ ሙዚቃ ፕሮዲስ ላይ በማድረግ ተስፋ አልቆረጠም ነበር። ሰው በ1990 ከያሬድ ሙዚቃ ቤት ይመረቃል። ያሬድ ሙዚቃ ቤት ኤልያስን በአስተማሪነት ሊያስቀረው አስቦ ነበረ። ኤልያስ ግን አልተስማማም። ሰው የዛን ሰዓት የሮሃ ባንድ ዝና በጣም የቀዘቀዘበት ጊዜ ነበረ። በ1984 የተመሰረተ መዲና የሚባል ባንድ ደግሞ ስሙ እየወጣ ነበረ። የያሬድ ሙዚቃ ትምህርት ቤት አስተማሪው የነበረ እዝራ አባተ ደግሞ የመዲና ባንድ መስራች ነበር። እዝራ ሜጀሩ ኪቦርድ ነበር። እየያዛችሁኝ ነው አደለ? ሶ መዲና ባንድ ታምሬ ወልደይስ የሚባል ሊድ ጊታሪስት ነበራት። እና ታምሬ ወደ አሜሪካ ሄዳለሁ ብሎ ባንዱን ለመልቀቅ ያነጋግራቸዋል። ሶ የዛን ጊዜ እዝራ ኤልያስን ደውሎ ያነጋግረዋል። ኤልያስ ከዛ በፊት በጣም ብዙ ኦፈሮች ቀርበውለት ነበር፣ ግን ዲስ ወዝ ሂስ ላስት። ሶ የእዝራ ኦፈርን ይቀበላል። ኤልያስ በዚህ ሰዓት ነበረ ኤልያስ ማታ ላይ ከሚሰሩ ባንዶች ጋር ተቀላቅሎ መስራት የጀመረው። የመጀመሪያው ባንዱ ጽዮን መንፈሳዊ ባንድ ነበረ። ሁለተኛው ደግሞ መዲና ባንድ ማለት ነው። እዛን ጊዜ ግን ኤልያስ ሀያ ዓመቱ ነበረ። እናም ሲሰራበት የነበረው ሆቴልም ኮንከርድ ሆቴል ይባላል። ኮንከርድ ደግሞ ከሀያ አምስት በታች በሆኑ ወጣቶች አያስገባም ነበር። ግን ኦሬዲ ኤልያስ ዋሱ ችሎታውና ጊታሩ ነበሩ። ግን ችግሩ መምጣት የጀመረው ከዚህ ጊዜ በኋላ ነበረ። ኤልያስ ማምሸትና ውጪ ማደር ይጀምራል። ከነ ቢንያም በድሩና ዮሐንስ ጦና ከሚባሉ ጓደኞቹ አብረው ቤት ተከራይተው ይኖሩ ነበረ። በዛን ሰዓት ግን ከዛ በፊት አምሽቶ ከስራ ሲወጣ ማለት ነው ሰርቪስ ነበረው፣ ወደ ቤቱም ያደርሰው። እንደዛ እንዲሆን አልፈለገም። ቤቱ ማደር አልፈለገም። ምክንያቱም ነፃነቱን የቀመሰበት ሰዓት ነበር። እዛን ጊዜ ሰው ኤልያስ በዛን ሰዓት መጠጥም ተለማመደ፣ ጭስም ለመደ። የባንዱ አባላት የኤልያስ ታላቆች ናቸው፣ ግን ኤልያስ እንደሚያጨስና እንደሚጠጣ ግን አያውቁም ነበረ። ያው ሲታወቅበት ግን ሰው ፊት ማጨስም ሆነ መጠጣትም ይጀምራል። እዚህ ጋር የሆነ ዲቴይል ልስጣችሁ። ኤልያስ ወደ መዲና ባንድ የገባው የታምሬ ወልደይስ ምትክ ሆኖ ነበረ። አዘር ሊድ ጊታሪስት ማለት ነው። ከመስራቾቹ አንዱ የነበረው እዝራ አባትም እረፍት እፈልጋለሁ በማለቱ በቢንያም በድሩ ይተካል። የባንድ ሁሉና ያቀጠለው እንደዚህ እየተተካኩ ነበረ። እናም እድል ቀንቶት ኤልያስ ከመዲና ባንድ ጋር እንግሊዝ ሀገር ሄዶ የመጫወት እድል አግኝቶ ነበረ። እዛ ሀገር እንደደረሱም ዳንኤል በቀለ የተባለ ድራመር ነበራቸው። እሱም ከድቶ እንግሊዝ ሀገር ይቀላል። እናም ሌላ እያሱ ነጋ የተባለ ድራመር ይተካዋል ማለት ነው። ሶ በዛን ሰዓት ኤልያስ በጣም እየፈመሰ ስለነበረ በችሎታው ሊድ ጊታሪስት ሆኖ ትንሿ ልጅ ብለው ነበረ ቅጽል ስም የሰጡት። ከመዲና ባንድ በዘለለ ወደ ስሪኤም የተባለ ባንድ ሂዶ የመጫወት እድል አግኝቶ ነበር። ሶ ስሪኤም የተቀላቀለው መሐሙድ አሕሙድ የአውሮፓ ቱር በሚያደርግበት ሰዓት ዋዜማ ላይ ነበረ። ወደ ስሪኤም የተቀላቀለው ኤልያስ ስሪኤም ቢቢሻ ተፈር የተባለ ሊድ ጊታሪስት ነበረው። ቢቢሻ ከባንዱ ሲለቅ ነበረ ኤልያስ የእሱን ምትክ ሆኖ የገባው ወደ ስሪኤም። እናም ወዲያው ወደ ፈረንሳይ ሀገር የመሄድ እድል አግኝቶ በ14 ከተሞች 23 መድረኮች ላይ የመስራት እድል አጋጠመው። ይህ የምናገራችሁ ኤልያስ 21 22 አካባቢ እያለ እድሜው ነበረ። ከአውሮፓ ሲመለሱ ነበረ የመሐሙድ አሙድ ሁሉም የሚስማው የተባለ አልበም በመስራት ላይ የተጠመዱት። ግን እዛ ደርሰው እንደመጡ ድራመራቸው ከእርሶ ቀርቷል። እዛ ሀገር ለማ ማሞ የተባለ ኪቦርዲስ ነበራቸው፣ እሱም በሞት ይለያቸዋል። ኤልያስ ያደገው ገነት ቤተክርስቲያን በተባለችው ቸርች ውስጥ ነበረ። እዛ እንደ ኳይር ሆነው ይሰሩ ስለነበረ ነው የመጀመሪያ አልበሙ ኢንስፓየርድ ሆኖ በዛ ምክንያት የተሰራው ማለት ነው። ግን ከዛ ቀጥሎ በ20 ዓመቱ እንደነገርኳቸው በ90 ዓ ም የመዲና ባንድን ተቀላቀለ። በ91 ዓ ም ደግሞ የጋሽ ማህሙድ አልበም ሁሉን ይስማው የተሰኘው ማለት ነው እዛ ላይ ተሳትፏል። ኤልያስ የዓለም ሙዚቃን ፕሮዲስ በማድረግ ላይ ሲሳተፍ ይሄ ሁሉ ይስማው የተሰኘው አልበም የመጀመሪያው ነበረ። ይህ አልበም 11 ዘፈኖች ነበሩ። ከእነዚህ ዘፈኖች መልካማ ትቢት የተሰኘውን ሙዚቃ ሙሉ ለሙሉ ኤልያስ ነበር ያቀናበረው። የሁሉን ይስማው የተሰኘውን ሙዚቃ ደግሞ መግቢያውና መሸጋገሪያው ኤልያስ ይሰራዋል። ግን አዘሊድ ጊታሪስት ሁሉም ዘፈን ላይ አለ። ከስሪኤም ባንድ በኋላ ነበረ አፍሮ ሳውንድ የተባለውን ባንድ የመሰረቱት። አብዛኞቻችን ኤልያስን የምናውቀው ከአፍሮ ሳውንድ በኋላ ነበረ። አልዋሻችሁም፣ እኔ ኤልያስን ያወቅኩት ከመሞቱ ከትንሽ ዓመት በፊት ነበር። ግን እንደ ኢትዮጵያ ሕዝብ ስሙን የገነነው አፍሮ ሳውንዱ ከገባ በኋላ ነበረ። እናም አፍሮ ሳውንድ ሲመሰረቱ ስድስት ሆነው ነበረ። ሀሳቡ ሲመጣ ኤልያስና ሁለት ጓደኞቹ ሆነው ነበር ያመጡት ሀሳቡ። ግን ፋይናንሻሊ በጣም ጥሩ ደረጃ ላይ አልነበሩ። እናም ፋይናንሻሊ በጣም አሪፍ ለቨል ላይ የነበሩት እነ ግሩም መዝሙር፣ እነ ሸዋንዳኛ ኃይሉ፣ እነ ቴዎድሮስ ካሳሁን ይቀላቀላሉ። ሰው ስድስት ሆነ ማለት አደለ። እነዚህ ሶስት የጠራሁላችሁ ሰዎች ፈንድ አድርገውት ባንዱ ይጀመራል ማለት ነው። ግሩም መዝሙር ማለት ባይዞ በጣም የተዋጣለት ሊድ ጊታሪስት ነበር በዛን ሰዓት። ግን የኤልያስ ችሎታ ባክኖ እንዲቀር አልፈለገም፣ ወይም ሌላ በአንድ ጋር ሄዶ ሲጫወት ሊያየው አልፈለገም። በዚህ ሁኔታ ግሩምን አለማድነቅ አይቻልም ባይዞ፣ ምክንያቱም እኔ ያለው አረል ሊድ ጊታሪስት በጣም ጎበዝነኝ እኮ ምናምን ብሎ ኤልያስን አላስቀረውም። ሁለቱም ሆነው አዘ ሊድ ጊታሪስት የተጋገዙ ስድስት ኪሎ በሚገኝ የሆነ ኮፊ ሀውስ ነበር እዛ መጫወት ይጀምራል። እኛም በዱና ነቢዩ ለገሰ ኪቦርድ ይይዛሉ። ዮሐንስ ጦና ኦሬዲ ቤዝ ጊታሪስት ነው፣ ቤዝ ጊታር ይይዛል። ኤልያስ እና ግሩሜ ደግሞ ሊድ ጊታሪስት ማለት ነው። እዛን ሰዓት ደግሞ በጣም ጎበዝ ድራመር ነበራቸው፣ ሁናንተ የሚባል ማለት ነው። ያው እንደታወቀ ስራቸው በዛን ሰዓት በጣም ታዋቂ ስለነበሩ አቻይለች ነበሩ። ቴዲ አፍሮ ሚቺ አፍሮ የምትለዋ ስሙ የያዛት ከአፍሮ ሳውንድ በኋላ ነበረ። ምክንያቱም እዛ ባንድ ውስጥ ቮካሊስት ስለነበር ድምፃዊ ስለነበር ማለት ነው። ኤልያስ ድሮ ያገለግልበት ወደ ነበረው ገነት ቸርች ሂዶ እኔ የዚህ ቤተክርስቲያን አባል አደለውም። እንዲህ ሊያስገድደው የሆነ ነገር ነበር። እሱንማ እነግራችኋለሁ። ፕላስ ምልክቷን ተጫኑልኝ፣ ዩቱብ ጋር ሄዳችሁም ሰብስክራይብ ማድረጋችሁን እንዳደረሱ። ሶ የኤልያስ አርአያ ሰላም ስዩም ነበረ፣ የሮሃ ባንድ ሊድ ጊታሪስት ማለት ነው። ሰላም ስዩም ከተወሰነ ወራት በፊት ወቸው ጉድ ፖድካስት ላይ ቀርቦ ነበረ። የወቸው ጉድ ፖድካስት አሜሪካ ያለው ማለት ነው። በቅርቡም አፍሮናይል የተሰኘውን ከዴቮን ዘትራጋ አልበም ለቀው ነበረ። እንድታውቁት፣ ምክንያት እየሰጠዋችሁ ነው። ባይዘወይ ሰላም ስዩም ማለት በጣም ሂውጅ አርቲስት ሶ ኤልያስ ሰላም ስዩምን ማታ ማታ በህብረ ትርኢት ቁጭ ብሎ ይከታተሉ ነበር። ሰላም ስዩምን እንዲከታተሉ የሆነ ሰው ሪኮመንድ ስላደረገው ነበረ። ባይ ዘ ወይ ኤልያስ ነዳጅን በጀሪካን ይቀዳበት የነበረ የሆነ ማዲያ ነበረ። የእሱ ማዲያ ባለቤት አቶ መለስ ሲባሉ ነበር። እና አቶ መለስ ኤልያስን የጊታር ፒክ መጫወቻዋ ይዞ ያዩታል። ይቺ ነገር ምንድን ናት? ምናምን ይሉታል። ኤልያስም ይቺ የጊታር መጫወቻ ነች፣ ጊታር ፒክ ትባላለች፣ ምናምን ይላቸዋል። አንተ ልጅ ጊታር መጫወት ትችላለህ? አሁኑን ወደ ቢሮ ይወስዳሉ። ጊታር መጫወት ካልቻልክ ግን እቀጣለሁ ይሉታል። አረ ኖርማል ነው እችላለሁ፣ ምናምን ከዛ ወደ ቢሮቸው ይዘው ይሄዳሉ። ቢሮቸው የነበረችውንም ጊታር አውጥተው ይሰጡታል። እሱም በደንብ አድርጎ ይጫወትላቸዋል። ከዛ በኋላ ነበረ ሰላም ስዩምን እንዲሰማ ሪከመንድ ያደረጉት። እናም በዘጠና ሁለት አፍሮ ሳውንድ በኢቲቪ ይታያሉ። ኤልያስ እዛ ጊታር ይዘው እየተጫወተ ምናምን በቲቪ ይታያል ማለት ነው። ድሮ ቸርች ያውቁት የነበሩት ፕሮቴስታንቶችንም ማለት ነው ኤልያስንም በጣም መተቸት ይያያዙታል። የጌታ ልጅ የሴጣን ጭሰኛ ሆነ ምናምን እያሉ ማለት ነው። በእሱ ብቻ አልነበረም። ባይዞ ይቺ ክለብ ይሰራት የነበረችውን ይቺ የተስፋፋች ወሬ ነበረች። በእሷ ምክንያት ነበረ ሲተቹት የነበሩት እናም ገነት ቸርች ሂዶ እኔ ካሁን በኋላ የገነት ቸርች አባል አደለሁም ምናምን ይላቸዋል። በዚህ አይነት ትችት ማለት ነው ኤልያስ በጣም የታመሰበት ጊዜ ነበረ። በአፍሮ ሳውንድ የተፈጠረ አለመግባባትም ነበረ፣ እሱን በጣም ያምሰዋል። እሱ ነው የረዥም ጊዜ ባልንጀሮቹ የነበሩትና ዮሐንስ ጦና ቢንያም በድሩ ከሀገር የወጥበት ሰሞን ነበረ። እነሱን በመተካት ደግሞ ያ የድሮ ጓደኛው ነበረ ዳንኤል ክንደያ የተባለው መጀመሪያ አልበሙ ላይ የተሳተፈ ልጅ እሱ ይቀላቀላል። ሌላ ምስጋና ሙላት የሚባል ልጅም ነበረ እሱም ይቀላቀላል። ወደ አፍሮ ሳውንድ ግን ነገሩ መስራት አልቻለም፣ ወርክአውት ሊያደረግላቸው አልቻለም። ሰዎቹ እርስ በራሳቸው መስማማት ስላልቻሉ ግማሾቹ አፍሮ ሳውንድ ለቀው ይወጣሉ። ይቺ ከቴዲ አፍሮ የነበረችው አለመግባባትም በዚህ ሰዓት ላይ እየጀመረች እንደሆነች እገምታለሁ። ብቻ እንደዛ ሁነው ኤልያስና ሁናንተ የተባለ ሌላ ጓደኛው ሌላ ባንድ ይመሰርታሉ። ዜማ ላስታስ የተባለ ባንድ ማለት ነው። ስራ ሲጀምሩ በጣይቱ ሆቴል ነበር የጀመሩ። ከዛ ወደ ቡፌ ደላ ጋር ይዘዋወራሉ። ከዛ በኋላ ደግሞ ወደ ህብረት ሬት ላይ መታየት ይጀምራሉ። ወርቃማ የሚባለው ጊዜ የመጣውን ከዛ በኋላ ነበረ። በዛን ሰዓት ኤልያስ አዲስ የሆነ ፍሌቨር፣ የሙዚቃ ፍሌቨር ይዞ ነበር የቀረቡ። የፈረንጆችን ሚሊኒየምን በማስመልከት ወደ ሀገራቸው የሚመለሱ የኢትዮጵያ አርቲስቶች ከእነሱ ጋር ሆኖ መድረክ ላይ ለመጫወት እድል ያገኛል። እናም ኮንሰርቱ የሚዘጋጀው አዲስ አበባ ስቴዲየም ውስጥ ነበር። እናም ኤልያስ አዘሊድ ጊታሪስት ሆኖ የባንዱ አባል ይሆናል። እናም ከአስቴር አወቀ ጎን ሆኖ ጊታሩን ሲጫወት በቲቪ ያዩታል ሰዎች። ኤልያስ በቲቪ ታየ ማለት ደግሞ ትችቱ አስር እጥፍ ሆነ ማለት ነው። እናም ኤላ የመጀመሪያውን መኪና እዚህ መድረክ ላይ በሰራው ገንዘብ ከሌላ ካጠራቀመው ገንዘብ ጋር ጨምሮ ነበር የገዛት። ከዛ በኋላ ነበረ ከነ ጥላውን ገሰሰ ከነ ሚኒሊክ ወስናቸው ጋር ከነሱ አብሮ የመጫወት እድል ያገኘው። ዜማ ላስታስንባይዘው ያልረሳውም ስቲል ከዜማ ላስታስ ባንድ ጋር እየሰራ ነው። ጊዜው ሐምሌ 8 ነበረ። በ1993 ኮካኮላ ያዘጋጀው ኮንሰርት ነበረና ከቴዲ አፍሮ ጋር ሆነው አጅቦት መድረክ ላይ ተጫውተው ነበር። በዛን ሰዓት የእኛ ቸርች ናት እንዲህ ታዋቂ ያደረገችው ኤልያስን እያሉ ሰዎች ደግሞ በትላልቅ የወንጌል መርሃ ግብሮች ስሙን ያብጠለጥሉት ጀመሩ። የሚሰራበት ክለብ ውስጥም ሳይቀር ማለት ነው። ለድብድብ የሚጋብዝ ትዕይንቶች ያጋጥሙት ነበር። የኤልያስ አብሮ አደግ ጓደኛው ነበረ ሳሙኤል ደሳለኝ የሚለው። እናም ኤላ ለመጀመሪያ ጊዜ በቲቪ በታየበት ማግስት ሳሙኤልን ይጠራውና እዚህ ሰፈር ስለኔ ምን እየተወራ ነው? እስኪ ሀቁን አውራ ምናምን ይለዋል። ሳሚም አረምን እሺ ኤላ በቃ ያሉትን ይበሉ አንተ የራስን ምናምን ጭዊ አራምድ ምናምን ይለዋል። ግን ሆን የሚያስቅ ነገር ተናግሮት ነበር። በቲቪ ሲታይ ኤላ ሸሚዙን አዛንፎ ነበረ እና በሸሚዝ ሙድ ስንይዝብ ነበረ ሌላ የተወራው ነገር ግን በቃ ላሽ በለው ምናምን ይለዋል። ኤልያስ ብቻውን ትዳር ሳይኖረው የነፍስ ጓደኛም ሳይኖረው ማቆ ብቻውን እንዲሞት ያደረገው የሆነ ምክንያት ነበር፣ እንደ ሚካኤል በላይነህ አባባል ማለት ነው። ከሃይማኖት መድረክ እንኳን ባይርቅ ይሻለው ነበረ። ከዛ በኋላ ነበረ ሰላሙን ያጣው ኤልያስ። ምክንያቱም ኤልያስን መንካት አላቆምም፣ እሱም እነሱን መንካት አላቆምም። ከራሱ ጋር ሙግት የያዘ ነበረ ኤልያስ እንደ ሚኪ አባባል። እና እንደዚህ አይነት ምክንያቶች ነበሩ። ኤልያስ የመድረክ ስራ ይቅርብኝ ብሎ በሩን ዘግቶ የስቱዲዮ ስራ የጀመረው ያው ለሀገሪቷ ሙዚቃ ለውጥ እንዳመጣ ሁላ ለጤናው ጠንቅ የሆነበት ምክንያት ይሄ ነበር። ብቻውን በር ዘግቶ መቀመጥ፣ አብዝቶ መጠጣት፣ መስከር፣ ማጨስም የጀመረው ከዛ ጊዜ በኋላ ነበር። መጽሐፍ ቅዱሷንም አስቀምጦ ልብ ወለድ ማንበብ የጀመረበትም ጊዜ ነበር። ከባንዱ ጋር በሳምንት አራት ጊዜ ነበር የሚገናኙት፣ ሐሙስና አርብ ሙዚቃ ለማጥናት፣ ቅዳሜና እሁድ ደግሞ መድረክ ላይ ለመስራት። ኤልያስ ከሀገር ውጭ የነበረው የአውስትሪያዊ ፍራንክ ጋምባሌ አድናቂ ነበረ። ጋምባሌ ጓደኞቹ የጋምባሌን ሙዚቃ አገኙ ማለት በቃ ቀጥታ ይዘውት ወደ ኤልያስ ነበር የሚሄዱት። በተለይ ምስጋና ሙላቱ የሚባል ጓደኛው ማለት ነው ወደ አሜሪካ ባቀናበት ሰዓት በአካል ከፍራንክ ጋምባሌ ጋር ተገናኝቶ ነበር። እናም አልበሙን ገዝቶ በፍራንክ ጋምባሌ አስፈርሞ ወደ ኢትዮጵያ ሲመጣ ቀጥታ ለኤልያስ ነበር የሰጠው አልበሙን እንደ ስጦታ። ጋምባሌ ማለት ባይዞ የጃዝ ፊውዥን ተጫዋች ነበረ ሳልነግራችሁ። እናም ኤልያስ ሙዚቃ የጀመረ ሰሞን ሲኤምኤም የሚባል የመንፈሳዊ ስቱዲዮ ነበረ። ባለቤቱ ክርስቲያን ግራም ይባል ነበረ፣ እና ኤልያስ እዛ ጊታር ለማጥራት ይሄድ ነበር። ሰውየው በኤልያስ ችሎታ ስለተገረመ ስቱዲዮ እሱ ከወጣ በኋላ እንዲዘጋው ቁልፍ ትቶለት ይሄድ ነበረ። ጆኒ ራጋ እንደሚለውም ከሆነ አለማዊ ሙዚቃ የተለማመደው እዛ ስቱዲዮ ውስጥ ነበር። እንደ አሁኑ ጊዜ ኤፍኤል ስቱዲዮ እና ኤብልተን ባልነበረበት ሰዓት ኩቤዝ የሚባል ሶፍትዌር ነበረ ሙዚቃ ፕሮዲስ የሚደረግበት። እናም ይህ ሶፍትዌር ወደ ኢትዮጵያ አምጥተውታል ተብሎ የሚገመቱ የሆኑ ፕሮዲሰሮች ነበር እነ ዮናስ ጎርፌ፣ ዮናስ ጌታቸው እና ጳውሎስ ረጋሳ የሚባሉ ፕሮዲሰሮች ማለት ነው። ግን ዮናስ ጎርፌ ነው ያመጣው ምናምን ይላሉ ወደ ኢትዮጵያ። ሶፍትዌሩ ብቻ ግን መጥቷል ወደ ሀገራችን ዚያን ሰዓት። እናም ያመጣው ዮናስ ለሌላኛው ዮናስና ጳውሎስ ስለ ሶፍትዌሩ ማንነት በደንብ ያብራራላቸዋል ግን ሌላኛው ዮናስ ፊንላንድ የነበረ የሆነ ዘመድ ነበረውና ከእሱ ከሱ አዲስ ቨርዥን ያስልካል። እናም ኤልያስ ሶፍትዌሩ በእጁ እንደገባ ነበረ ወዲያው ወደ ፉልታይም ፕሮዲሰርነት የተሸጋገረው። በዛ ሰዓት ኤልያስ ለኤፍኤም አዲስ 97.1 በዲጄይዝ የሚዘጋጅ ሸው ነበረ እና ለእሱ መግቢያ የሚሆነው በሶፍትዌሩ ተጠቅሞ ነበረ የሰራለት ሙዚቃው። ይህ አቡጊዳ የተሰኘው የቴዲ አፍሮ አልበምም ለመስራት የተዘጋጀው የሶፍትዌሩ ጥልቅ የሆነ እውቀት ካገኘ በኋላ ነበር። ኤልያስ መልካ አቡጊዳ የተሰኘው የቴዲ አፍሮ አልበም በ15 ቀን እንደጨረሰው ታውቃላችሁ። ይህ አልበም ሲሰራ ሲኤምኤም በሚባለው የመንፈሳዊ ስቱዲዮ ውስጥ ነበር። እናም እዛ ስቱዲዮ ውስጥ የዓለም ሙዚቃ ፕሮዲስ ማድረግ ስለማይፈቀድ እየተደበቀ ነበር የሰራው። ምክንያቱም ባለፈው ፓርት እንደነገርኳችሁ የስቱዲዮ ቁልፍ በኤልያስ እጅ ውስጥ ገብቷል። አልበሙ ሲወጣ ከጠበቁት በላይ ነበረ ዝናን ያተረፉት፣ ያው እንደ ቴዲ አፍሮ ባይሆንም ዝናው ማለት ነው። ለኤልያስ ከዛ ጊዜ በኋላ ነበረ የኤልያስ ስም የገነነው። ሌሎች ሙዚቀኞቹም ሙዚቃችን አንተነ ፕሮዲስ ምታደርግልን እያሉ ወደ ኤልያስ መምጣት የጀመሩት። ግን ኤልያስ የራሱን ስቱዲዮ እንኳን እንደሌለው እያወቀ ማለት ነው ሙዚቃ ስራዎቹን ይቀበል ነበር በዛን ሰዓት። እናም የትእዛዝ መዓት ሲከመርበት ሚካኤል በላይነህን ለማማከር ይወስናል። በዛን ሰዓት ማይኮ ሚሚክ ፕሮሞሽን የተባለች አነስተኛ ቢሮ ከፍቶ በማስታወቂያ ስራና በትያትር በቲያትር እየተንቀሳቀሰ ነበረ። በዛን ሰዓት ማይኮ ከጥቅሙም አንጻር ይመስለኛል ብቻ ቢሮ ውስጥ ስቱዲዮ እንዲከፍት ያማክረዋል። ይቺ ለቲያትርና ለፕሮሞሽን የተከፈተችው ቢሮ ለሁለት ተከፍላ የኤልያስ ስቱዲዮም እዛ ውስጥ ትሆናለች። ግን ምንም የሙዚቃ ፕሮዳክሽን ኢንስትሩመንት ስላልነበራቸው ማይኮ ከውጭ ሀገር ኪቦርድ ያስልካል። እዛው ቢሮ ውስጥ የነበረችው የሆነ ቴፕም ነበረች እሷ እንደ ስፒከር መጠቀም ይጀምራል ሜይን ፖይንት ደግሞ ኮምፒውተር አልነበራቸውም። በዛን ሰዓት ሜላት ኮምፒውተርስ የምትባል በጣም ፌመስ የኮምፒውተር አስመጪና ላኪ ነበረች። እሷ ለማይኮ በብድር አንድ ኮምፒውተር ትሰጠዋለች። ያ ክርስቲያን የተባለው የሲኤምኤም ስቱዲዮ ባለቤት መጥቶ ኮምፒውተሯን ኩቤዝ ይጭናታል። ማይኮ እንዳለውም ከሆነ እዛ ስቱዲዮ ውስጥ መጥቶ ለመጀመሪያ ጊዜ ሙዚቃቸውን ፕሮዲስ ማድረግ የጀመሩት እነ ግርማ ገመቹና ትግስት በቀለ ነበሩ ይላል። እዚች ስቱዲዮ ውስጥ ግን ለመጀመሪያ ጊዜ ለህትመት የበቃው አልበም ፕሮዲስ የተደረገው የአለማየሁ ሂርጶ እና የጎሳዬ ተስፋዬ ኢቫንጋድ የተሰኘው አልበም ነበረ። ግን ኤልያስ ያላወቀው የሆነ ነገር ነበረ። ባይዘወይ እስከዛች ቀን ድረስ ይቺ ኢቫንጋድ የምትለው አልበም እስክትዘጋጅባት ድረስ ሙዚቃ ሚክስ ማድረግ እችላለሁ ብሎ ነበር የሚያስቡ እናም ቁጭ ብሎ ሌሊቱ ሙሉ ስድስት ሙዚቃ ሚክስ አረኩኝ ብሎ ይተኛል። ጠዋት ሲነሳ ግን የሆነ ቡም ቺስ ምናምን የሚል ድምፅ ይሰማል። አሌክስ እና ጎሳይ ወደ ስቱዲዮ መጥተው ሙዚቃቸውን መስማት በጀመሩበት ሰዓት ኤላና ፒዛን ጋብዝ ምናምን ብለው ወደ ውጭ ይዘውት ይወጣሉ። ኤላን ፒዛን ጥርቅም አርጎ በልቶ ልትነግሩኝ የፈለጋችሁት ነገር አውቀዋለሁ ሚክሲንግ ነው የተበላሸብን ይላቸዋል። እና ይህንን ሁሉ ርቀት መጥተን እጀ ሰባራ እንዳታደርገን ሌላ ሰው ሚክስ ያድርገው፣ ይባላል። እናም ኤልያስ ይቺ ኢቫንጋዴ የተሰኘችውን አልበም ለመጨረስ ሚክስ የሚሰራለት ሰው መፈለግ ይጀምራል። እናም የዛን ሰሞን አቶ አበጋዝ ክብረ ወርቅ ወደ ኢትዮጵያ ከአሜሪካ የመጣበት ሰዓት ነበር። ሰው ኤልያስ የመጣለት ሀሳብ ምንድን ነበር? የአበጋዝን ስመገናናነት መጠቀም ነበረ። እናም አበጋዝ ሄዶ ያነጋግረዋል። ስለሰራው አልበም ምናምን ያሳየዋል። እናም አበጋዝ የተመቸኝ እዚህ ፓርት ላይ ነው። ሶ አበጋዝ ወደ ኤልያስ ስቱዲዮ ይሄዳል። ሶ የሰራውን ስራ በሙሉ አይቶ ሚክሲንግ እንደዚህ አይደለም የሚሰራው ሚክሲንግ የሚሰራው እንደዚህ ነው ምናምን ብሎ ለኤልያስ እስከ ሞተባት ቀን የተጠቀመውን ስኪል የሰጠው አበጋዝ ነበረ። ሚክሲንግ ያስተማረው አበጋዝ ነበር ማለት ነው። ሶ እንደዛ ሆኖ ሚክሲንጉ ተሰራ፣ አለቀ። ኤልያስ ለነጎሳ ያሰማቸው፣ ይታተም ተባለ፣ ታተመ። ሙዚቃው ኢቫንጋዲ በእንደዛ አይነት ሁኔታ ነበረ ለህትመት የበቃው ማለት ነው። እናም በዛች ጠባብ ስቱዲዮ የተሰሩ ሙዚቃዎች ገበያ ይበረግዳሉ። እናም እሱና ማይኮ ሆኖ ተመካክሮ ለምን ሌላ ቤት አንቀይርም ሰፋ ያለ ይባባላሉ። እናም ቦሌ ብራስ አካባቢ ባለሁለት ክፍል ይከራያሉ። ስቱዲዮም የተከፈተችው አስፋልት ዳር ላይ ነበር። አስፋልት ዳር ላይ ከመሆኗ ተያይዞ የሆነ የተፈጠረ ነገር ነበር የሚያስቅ። የሆነ ምሽት የሰከረ ሰው ወደ ስቱዲያቸው ገብተው ማለት ነው ኤልያስን ያፋጥጠዋል። የዚህ ሰውዬ ካራክተር መተውን ስለማልችል ዝም ብዬ ልንገራችሁ ስቶሪ። ልጅቷ ከደበቃችሁበት ቦታ አውጧት ነበር ያላቸው። በዛን ሰዓት ስቱዲዮ ውስጥ እነ ኤልያስ፣ እነ ማይኮ፣ ሌሎች ሰዎችም ነበሩ። እንዴ ሰውዬ ስለምንድነው፣ ስለምን ልጅ ነው የምታወራው ምናምን ይሉታል። እናም ነገሩን ለማብረት ጠጋ ብሎ አጠገባቸው የሆነ ፖሊስ ነበር እዛ አካባቢ እና ሲጠይቁት ይሄ ሰውዬ አለቃይ ነው አልጠጋውም፣ ይላቸዋል። ኦ ኦ ይሄ ሰውዬ የታጠቀ ሰው መሆን አለበት፣ ስለዚህ አፋችን መቆጣጠር አለብን ይላሉ። እንደዛ ሲደነፋ የነበረው ሰውዬ ሻለቃ ነበረ። ባይዘወ ሻለቃ መሆኑ ብቻ አይደለም፣ የሚገርመው ባይዘ በጣም ፌመስ የታወቀ ኢትዮጵያ ላይ የተጠነሰሰ ሴራ ነበረ፣ እሱም በማክሸፍ የሆነ ሽልማት ተሰጥቶት ነበረ። መድረክ ላይ ሰው በጣም ታዋቂ ነበር። እንደዛ ሲያስፈራራቸው የነበረው ለካ መንገድ ላይ የሆነች ሴተኛ አዳሪ አይቶ ነበረ። እናም በእነሱ ስቱዲዮ አካባቢ ስለታጠፈች ወደ ስቱዲዮ የገባች ነበር መሰሉ። ለዛ ነው ገብቶ ሲደነፋባቸው የነበረው። ብቻ በዛን ሰዓት ዕቁባይ ጋር ይደወላል። ዕቁባይ በረህ የሚባል ጀለስ ነበራቸው ኦባይም ዋና ፖሊስ አዛዥ ጋር ደውሎ እንደዚህ ሰው እያስቸገረን ነው ምናምን ይላቸዋል። ወዲያው በፓትሮል ፖሊስ ውስጥ ተጭነው መጥተው ማለት ነው ሻለቃውን ይዘውት ይሄዳሉ። ከዛን ቀን ጀምሮ ኤልያስ በጣም በፍርሃት ተዋጠ። ይህ ሰውዬ ነገ ወር ከነገ ወዲያ መጥቶ ይደፋኛል ምናምን ብሎ እያሰበ ማለት ነው። ኢቨን ለማይኮ ስቱዲዮን ቀይር ምናምን እያለ ሲጨቀጭቀው ነበር። ግን ከተወሰኑ ቀናቶች በኋላ መጥቶ ለነ ኤልያስ ይቅርታ ይጠይቃቸዋል። እነሱም እረ እኛን ይቅርታ መጠየቅ ያለብን እና ሰላምታ ሰጥቷቸው ይሄዳል። ኤልያስ ለብቻዬ ሆኜ ስቱዲዮን መስራት አለብኝ ብለው ባሰበበት ጊዜ ማለት ነው ሬድዋን ህንፃ ላይ ሶስተኛ ፎቅ የራሱ ስቱዲዮ በገና ስቱዲዮ ብሎ ከፍቶ ነበረ። ከዛ በኋላ ጤና እያጣ ምናምን ሲመጣ በ2003 ሀይሌ ሩት በቃ ሪከመንድ አድርጎት ወደ ሰሚት እንዲዘዋወር አደረገው ማለት ነው። እዛች ሬድዋን ህንፃ ላይ እየሰራ እያለ ነው ጫት ለመደ የሚባለው። ኤልያስ የሆነ ሙዚቃ ላይ አሰራ የመጣ ደንበኛ ጫት በእጁ ይዘው ነበር እና ኤልያስ እንዴት ነው ሌሊቱን ሙሉ ቁጭ ብለ እየሰራ የምታነጋው ብሎ ይጠይቀዋል። ኤልያስም እንደሚጠጣ እንደሚያጨስ ይነግረዋል። ግን ይህ ጫትስ ሞክረሃል ወይ ብሎ ይጠይቀዋል ሰውየው። ከዛ ጊዜ በኋላ ነበረ ጫተዋንም ሲሞክራት እንደ ሱስ ሆና አይቀረችው። ትንሽ ወደኋላ ለመለሳችሁና ልመልሳችሁና ኤልያስና ቴዲ የተዋወቁበትን አጋጣሚ ልንገራችሁ። ሁለቱም ስራ ፍለጋ ላይ ነው የተገናኙት። ኤልያስ ቴዲ ይሰራበት ከነበረ አክሱማዊት ባንድ ይሄድ ነበረ ከጓደኞቹ ጆኒ እና ባፎ የሚባሉ ማለት ነው። ይህ አጋጣሚ ከዳዊት ጽጌም የተዋወቀበት አጋጣሚ ነበረ። ቴዲ እና ኤሊያስ ኤልያስ እየተነጋገሩ እያወሩ በጣም እየተቀራረሩ ሲመጡ ቴዲ ለኤልያስ አቦጊዳ የምትል አልበም መልቀቅ ፈልጋለሁ እና የሚሰራልኝ በጣም ጎበዝ ፕሮዲሰር እፈልጋለሁ ይለዋል። የዛን ጊዜ ኤልያስ ወደ ሲኤምኤም ስቱዲዮ እየተመላለሰ የዓለም ሙዚቃ የጀማመረበት ሰሞን ነበረ። እናም ኤልያስ ለቴዲ የሃውስ ቢት አይነት ሙዚቃ ያሰማዋል። እሷን ሃውስ ቢት ሙዚቃ ካሰማው በኋላ ቴዲ ኤልያስ ላይ ኢንተረስት ያሳድራል። ከዛ በኋላ ለማልማትና ልጅነት የተባሉ ሙዚቃዎችን ሳምፕል ሰርቶ ደግሞ ያሰማዋል ለቴዲ በዚህ ምክንያት ቴዲ ኤልያስ ሙሉ አልበሙን እንዲሰራለት ይስማማል። ግን ስቱዲዮ ኦሬዲ የመንፈሳዊ ስቱዲዮ ስለነበረ ኤልያስ እየተደበቀ መስራት ነበረበት። ድምፁ ሪከርድ የሚያደርጉት ሌላ ስቱዲዮ ጋር ሂደው ነበረ። እዚህ ጋር የነገርኳችሁ ይህንን ሙዚቃ መስራት በጀመሩበት ሰዓት ማለት ነው። ቴዲና ኤልያስ አፍሮ ሳውንድ ባንድ ላይ እየሰሩ ነበረ አብረው። እናም ባይገርምሽ የምትለው የቴዲ ሙዚቃም አፍሮ ሳውንድ ነበር የሰራት ቴዲ እና ኤልያስ። ይቺ አልበም ከተለቀቀች ከተወሰኑ ዓመታት በኋላ ወደ አሜሪካ የመሄድ አጋጣሚ ያገኛሉ። በዛን ሰዓት ያስተሰርያል የሚለው የቴዲ ሁለተኛ አልበሙን ጀምረውት ነበር የሄዱት። ስድስት ሙዚቃዎች ኤልያስ ነበር የሰራቸው፣ የተቀሩትን ደግሞ ዳዊት ጥላሁን ነበር ፕሮዲስ ያደረጋቸው። ከነዛ ስድስት ሙዚቃዎች ደግሞ ሁለቱም አሜሪካ እንደሄዱ ነበረ ፕሮዲስ ያደረጓቸው። አሜሪካ እንደሄዱ የስቱዲዮ ኪራይ በጣም ስለተወደደባቸው ድምፅ ብቻ ለመቅረጽ ነበር የወሰኑት። እናም ኢቴጌና ካብ ዳህላክን የተሰኙ ሙዚቃዎች እዛ ሰርተዋቸው ይመጣሉ። ብቻ ግልጽ ባልሆነ ምክንያት ቴዲና ኤልያስ ሲለያዩ ሲገናኙም ከብዙ ዓመታት በኋላ ነበረ። የተገናኙም ጊዜ የኤልያስ የጤና ሁኔታ በጣም መጥፎ ሁኔታ ላይ ነበረ። ዳያሊሲስ የሚያደርግበት ሰሞን ነበር። በጣም ቴዲ ኤልያስን ሲጠይቀው ምን እያደረግ ነው ይደብረሉ፣ የዚህ ማሽነ ጎን ተቀምጠ ዳያሊሲስ ስታደርግ ምናምን ይለዋል። አዎ አንዳንድ ታሪኮች አነባለሁ ምናምን ይለዋል። እና ቴዲ ይችን መጽሐፍ ሰጥቶ ትሄዳል። ቴዲ አፍሮም ሲያወራ ይቺ መጽሐፍ ከኔ ጋር በጣም ብዙ ዓመታትን ቆይታለች፣ ስለዚህ መወዳት መጽሐፍ ስለሆነች ነው ለኤላ የሰጠውት ይላል። እዛ ጊዜ በኋላ ነበረ ኤላ ብዙም ሳይቆይ እያረፈው ኤላና ኢዮባ የተዋወቁት በ96 ዓ ም ነበር። አሳንሺዝ ጋር በጣም የታወቀ የኃይል እየታደሰ ናይት ክለብ ነበረ። እናም እዛ ሬጌ ይዘፍን ነበረ ኢዮባ። እዛ እንደተዋወቁ ነበረ የእንደ ቃል አልበምን ዝግጅት የጀመሩት የኤላ ማይንድ ሴት። የሚገርመኝ ባይዞ እዚህ የምነግራችሁ ፓርት ላይ ነው። የዛሬ 14 ዓመት ማለትም በ2003 ኤላና ጓደኞቹ ሆነው ማለት ነው አገር ኦሪጂናል ግብይት የተባለ አዲስ ሲስተም ይፈጥራሉ። ሲስተሙ ምንድን ነው? አርቲስቶችን የኮፒራይት መብታችሁን የሚያስጠብቅ ነበረ። ይህም ማለት በሲስተሙ ብቻ የታወቁ ሱቆች ላይ ሲዲዎቹን ማከፋፈል ነበረ። እንደዚህ ያደረጉ ማለት ደግሞ በጅምላና በችርቻሮ ምናምን እያሉ መሀል ላይ ብሩን የሚያስቀሩት ሰዎች እነሱን ቀርተው ማለት ነው፣ ብሩ ቀጥታ ወደ አርቲስቶቹ እንዲሄድ ነበር የሚያደርገው። ከሀሳብ ያመጡት ኤልያስ ከጌቱ አንለይ የሚባል ጓደኛ ሆነው ነበር። እናም ሲስተሙ ተቀባይነት እንዲያገኝልን ለምን በትልቅ አርቲስት ሳይን አድርገን አንጀምረው ይላሉ። በዛን ሰዓት ኤልያስ የአስቴር አወቀ ጨጮ የተሰኘውን አልበም ፕሮዲስ እያደረገ ነበረ። እናም ለምን በአስቴር አንጀምር የሚባባላሉ። እናም አልበሙን ኤልያስ ፕሮዲስ እያደረገው ስለነበረ ለአስቴር ቀጥታ ሂዶ አልበሙን እኔ ልግዛሽ ይላታል። እሷም አንድ ነጥብ ሶስት ሚሊዮን የሚመች ከሆነ ችግር የለውም ትለዋለች። ችግር የለውም የጠራሽ ወንበር በቂ ነው እገዛሽ አለው ይላታል ኤልያስ። እንደዛ ልግዛሽ አላት ማለት ነው። የሚያተርፈው ብር ምናምን ኖሮት አደለም። ኦር የሚገዛበትም ያን ያክል ብር ኖሮት አደለም። እቺ አዲስ ሲስተሟን ላውንች ለማስደረግ ነበረ። እናም የአርቲስቶችንም መብት ማስጠበቅ ማለት ነው ግን በዛን ሰዓት እንደዛ እንዳይሆን ያፋረሳቸው ሁኔታ ተፈጠረ። ኤሌክትራ የሚባል የሙዚቃ አሳታሚ ድርጅት ነበረና አስቴር ከጠራቸው አንድ ነጥብ ሶስት በላይ ጠርቶ እንዲገዛት ይጠይቃታል። አስቴርም ተስማምታ ለሱ ትሰጠዋለች። አን ጊዜ በእርግጥ ለኤልያስ ይህንን ሲስተም ላውንች ለማድረግ በጣም ተስፋ አስቆራጭ ነበረ። ግን በመጀመሪያም አልበሙን ሙሉ ለሙሉ ኤልያስ አልነበረም ፕሮዲስ ያደረገው። አስቴር ኤልያስን ፕሮዲስ ያደረጋቸው ዘፈኖች ወስዳ በሌላ ፕሮዲሰሮች እንዲነካኩ ታደርጋለች። ይህንን ነገር አልተመቸውም ነበረ ኤልያስ። ከአስቴርም አለመስማማት የጀመረው በዚህ ሁኔታ ነበረ። ኤልያስ ፕሮዲስ ያደረጋቸው ዘፈኖችም እንዳለ አልበም ውስጥ አልተካተቱም። የተወሰኑ ዘፈኖች ናቸው አልበም ውስጥ የተካተቱት። ሶ በእንደዚህ አይነት ሁኔታዎች ኤልያስና አስቴር ሳይስማሙ ሲቀሩ ነበር ይመስለኛል እንደኔ ወደ ኤሌክትራ ሄደች። በኤልያስና በአስቴር የተፈጠረውን ሁኔታ ኤልያስን ተስፋ አላስቆረጠውም ነበር። ሶ ሲስተሙን ለማስጀመር የሌላ ሰው ፕሮጀክት መፈለግ ነበረበት። እዛን ሰዓት የጌቱ አንድ ላይ አልበሙን እየሰራለት ነበረ። ቫይዞ ይህንን አልበም ለመሰራት ስምንት ዓመት ነው የፈጀው። እናም በዚህ አልበም ሊጀመር የታሰበውን ሲስተም የሆነ አለመግባባቶች ይፈጠራሉ። ማለትም ባለ ሀብት መሀላቸው ገብቶ ነበረ ይህንን ሲስተም ለማስጀመር ምክንያቱም አቅሙ አልነበራቸው በብር ሰፖርት እንዲያደረጋቸው መሀል ላይ ገብቶ የነበረው ባለሀብትም የሆነ በእሳት አደጋ ምክንያት ምናምን ብቻ ብዙ ኪሳራ ስለደረሰበት ከዚህ ነገር እጄን አንስቻለሁ ይላል። እንደዛም ሆኖ ይሄ አዲስ ያሰበውን ሲስተም ሳይሳካ ይቀራል ማለት ነው። ኤልያስ የሁሉም አርቲስት ባለ ውለታ ነው የምለውም በዚህ ምክንያት ነው። ልብ ብላችሁ አድምጡኝ። ማዲንጎ አይደረግም የተሰኘችውን አልበም ሲያሳትም ኤሌክትራ ሙዚቃ ቤትም በሀያ ሺ ንግዛ ይሉታል። ማዲንጎ ይስማማል። ሄዶም ለኤልያስ ይነግረዋል። ኤልያስም እንዲህ ነገር አይሆንም በጭራሽ ይህንን የመሰለ አልበማ በሀያ ሺ አይሸጥም። ኤሌክትራዎች ጋር ይደውላል። የማዲንጎ አልበም በሦስት መቶ ሺህ ትገዙታላችሁ አትገዙትም ይላቸዋል። ያስከን ኤልያስ ችግር የለውም በ300 ሺ እንገዛዋለን ይሉታል። በሀያ ሺህ ልትሸጥ የነበረችው አልበም በሦስት መቶ ሺ ተሸጠች። ሌላ የኤልያስ ባለውለታ የሆነው ደግሞ ልዑል ሀይሉ አለ። ይቺ አልበም ስትሰራ ኤልያስ ዳያሊሲስ እያደረገ ነበረ። በጣም ታሞ ነበር። በጣም ያሳዘነኝ ነገር ደግሞ ምን እንደሆነ ልንገራችሁ። ይቺ አልበም ሲሰራ ኤልያስ ለልዑል አይዞ ይቺ አልበም ሳልጨርስልህ አልሞትም እያለው ነበረ። ኤልያስ በታመመበት ሰዓት ልዑል ከጎኑ ነበረ እያስታመመው ነበረ፣ ቤቱ እያደረ ወደ ሐኪም ቤት እያመላለሰው። ኢቨን የደም ማነስ አጋጥሞት ኤልያስ ምግብ አልበላልህ ባለው ሰዓት በጠዋት ተነስቶ ቄራ ሂዶ የበሬ ጉበት ይገዛለት ነበረ። እንደዛ ታሞ እግሩ በሚያውጥበት ሰዓትም እግሩ ያሸው ነበረ ልዑል ብቻ። እንደዛ ሆኖ ኤልያስ በ2003 የጀመራትን ይቺ የኮፒራይት መብት ማስጠበቅ ፕሮጀክት አውታር በሚለውን ሲስተም ከጓደኞቹ ጋር ሆኖ ላውንች አድርጓት ነበረ የሞተው እናም ይህን ታሪክ የተረኩላችሁ ባይዞ ዝም ብዬ ለቃቅሚ አይደለም። ይህንን መጽሐፍ በነገረኝ መሰረት ነው። የከተማውን መናኝ ይሰኛል። ካገኛችሁት እባካችሁ ግዙት። የኤልያስ እንዳለ ህይወት ታሪክ የያዝ መጽሐፍ ነው። ታሪኩን ያረዘንኩባችሁ ይኸው የመጨረሻው ፓርቲ ስለነበር ነው። እናም ቪዲዮ ከተመቻችሁ ላይኬን ግጩኝ፣ ፕላስ ምልክቷንም እንዳረሱ የሜል